ኮፒ ስላመጣችን ኮፒ ነው። አሁን ይሄ ስለዚህ መጀመሪያ ሁሉም የራሱን የራሱ ቦታ እንዲ እያንዳንዱ የራሱ ቦታ ማለት አለበት። እንደ አንድ ሰንተንስ ነው። እንደ አንድ ሰንተንስ ወይም ፓራግራፍ ወደ እንዴት እንቀይራለን ማለት እሱን ወደ ቴብል መቀየር እንችላለን። ሶ እንደምታዩት ነው፣ እንደዚህ ሆነ እራሱን ችሎ ያለው። ስለዚህ ይሄን ቴክስት ወደ ቴብል መቀየር እንችላለን። መጀመሪያ ላይ ታብ እሱን መጫ ነው ጣብ የምትለዋል እሱን እንጭናለን። ለሁሉም ለእያንዳንዱ ጣብ ብዙም ጊዜ አይፈልን ያያቸዋል። ኦኬ ሶ ጨርሰናል። አሁን ምንድ ነው የምናረገው? ማርክ እናድርግና እንሰርት እንላለን። ቴብል የሚለው ጋር ኮንቨርት ቴክስት ቱ ቴብል የሚል ቻ ይሄ እንደምታችሁ ቱ ኮሎመን ነው። አንደኛው ኮሎመን ይሄ አፕሊኬሽን የያዘው ነው። ሁለተኛው ደስቲኔሽን ነው የያዘው ማለት ነው። ስለዚህ ሁለት ነው መሆን አለበት የምናደርገው እዚህ ጋር ደግሞ ነው ነው። በስቱዲዮ አንድ ቴብ እናታለን። እሺ እሺ። አሁን ሂደን ራዎች አሉ ሶስቱንም ማስወገድ ይችላል። ያዙ ነው ምርጥ ነው። ሌላው ደግሞ እዚህ አካባቢ እነዚህ ነገሮች አብሪቬሽኖች ምንድን ነው ሄዲንግ መሆን አለ ምንድን ነው ካፕ ነው መሆን ያለባቸው እነዚህ ለምሳሌ የመጀመሪያው ፊደል ሁሉም ካፕታል መሆን አለ ምክንያቱም ተማሪ ይረሳል። ሶ ይሄኛ፣ ሁሉም ካፒስቶክ መሆን ስላለበት ካፒታል መሆን ያለበት ሁሉም ማለት ለሁሉም ሚደሞ ከኮንጃንክሽን ወዶት ፎርና ኤንድ የሚባሉት ውጭ ሁሉም ካፒታላይዝ እያደረገን እንትን እናደርጋለን። ሶ ይሄን ይመስላል። የአብሪቬሽን ደግሞ ይሄ ብቻ ላይሆን ሙሉ ዶኩመንታችሁ ላይ ያለን የሚታመጡ የሚያነበው ሰው በቀላሉ እንድረዳሁ ማለት ነው። ሌላኛው አብስትራክት ነው። እንግዲህ እዚህ ውስጥ ብዙ ነገር ሊኖር ይችላል። ከጣይ ሱሩ ላይ ይሄ ቴብል ኦፍ ፊክርስ ሁሉም ካፕሽን የሚሆን አንድ ላይ እናስገባለን። ሌላ ለዛሬው አብስትራክት እንግዲህ የራሱ ነው የጃለ ሄዲንግ ነው። ስለዚህ የራሱ የጃለ ቤጅ ነው። ተመሳሳይ ነገር እናደርጋለን። ኮንትሮል እንጭናለን። እንደምታዩት ይሄ አላይመንቱ ልክ አይደለም። ሮዝ ጋር እንደምታዩት ወጥ የሆነ እንደዚህ ነው ማምሰል አለበት። በዚህ በኩል እንዳለው ማለት ነው። ቦዲ ቅድም ነግሬያቸው ቀጥታ የምሰራው እዚህ ጋር ነው። ሆም ላይ በዚህች ጋር አክላይመንት ነው እዚህ ጋር ወይም ደግሞ ኮንትሮል ፕላስ ጄ ብያለሁ። ያልኩት ቀድም እናንተ ነገር የነበረው ኮንትሮል ፕላስ ጄ ነው። እንደዚህ ያስተካክላል። ኮንትሮል ፕላስ ጄ ጨናት እንደዚህ ነው። ይሄ ሄዲንግ ዋን መሆን አለበት። እንዳለው ሄዲንግ ዋን ከሆነ ቅድም አጀስት ራሱ ጊዜ ይመጣል። ከዛ አብስትራክት ጊዜ ኢታሊክ ነው መሆን ያለበት። ማርክ ኢታሊክ። አብስትራክት ምን መያዝ አለበት? ምንድን ነው መሆን ያለበት? ሌላ ጊዜ እናያለን እ ችግሮች እነዚህ ነገሮች ቀይ ሲያበሩ የሆነ ችግር አለ። እያንዳንዱ ችግር ችግር እዚህ እያንዳንዱ ምልክት የሚያሳይ ችግር አለ። ችግሩን አትናም ያ ችግር ውጤታችሁን የሚቀንሰው እሱ ነው። ውጤት የሚቀንሰው እሱ ነው። ምን የሚያደርጉ ስለሆነ አትለፉ። ይህ እንግዲህ ወደዚህ ሁለቱ

ቦልድ ነው መሆን ያለበት። አስራ ሁለት በቂ ነው። እንደዚህ ነው የምፈልገው። እንደዚህ አይነት ነገር ነው። አውቶማቲክ አፕዴት እንዳያደርግ ይጣል። ወዲንቱን ቦልድ አድርጌ ነበር። ቦልድ ነው መሆን ያለበት። አላይመንት እዚጋ ቅድም ናደገና ሶ ደግሜ ደግሜ ም አልነገረው ነገር ብኖር ከዚህ በኋላ ይሄን አላስተካክልም ነው። እነዚህ ሳንተር መሆን ያለባቸው ብያ ነሌለ ፖስ ሌፍት እና ፋድ ምንድን ነው መሆን ያለበት ብያለው፣ እንደዚህ ነው መሆን ያለበት። ከዛ ደግሞ ተማሪው ይሄን እነዚህ ስሰቶች ማስወገድ አለበት። እነዚህ ንስሰቶች አላስፈላጊ ምክንያቱ ቅድም ሌይ አውት ውስጥ ገብተን ሁሉንም አርጋርገን እንደዛ ያደርገናል በዚህኛ የምታዩት ስፔስ ከዚህ የተነሳ ነው ቢቱን ስድስት በስድስት ነው ሁለተኛው ሄዲንግ ነው ቻፕተር ዋንስ ላይ ያለው ነው አለበት እናደርጋለን በኋላ ሁሉንም ለማድረግ

ያምራ ራሱ ስታይ ራሱ ኤቨሪቲንግ ምኑ። ሌላው ደግሞ እነዚህ ሄዲንግ ዋን ነው ማለት ሄዲንግ ቱ ነው ይሄ ሄዲንግ እንሰጣለን። እንደዚህ ሄዲንግ ቱ ሄዲንግ ቱ አላይመንት የሆነ ነው። ይህች ጋር ኖርማል ኖርማል ነው። ሄዲንግ ቱ አይደለም፣ ሄዲንግ ቱ አይደለም። ጤንድ ዝገሱ የሳለ ፍለፊ ሄዲንግ ስሪ ነው። ሄዲንግ ስሪ መሆናቸው ለምሳሌ ይሄ መጀመሪያው ዩኒት ስር ሶስተኛ ሳብሴክሽን ነው። ሶስተኛ ሳብሴክሽን ነው ማለት ሴክሽን ሶስት ነው። ሴክሽን ሶስት ስር ደግሞ ሌላ ሴክሽን የምንጠቅም ጠቀም ከሆኑ ሄዲንግ ስሪ ነው። ሴክሽን ቱ ስሪ ሄዲንግ ስሪ ዶኖር ቻር ሴክሽን ዋን ሲሆን ሄዲንግ ስሪ ዶኖር ቻር የሜይን ይሄ ዋና ሄዲንግ አንፃር ነው የምታየው። ሄዲንግ ዋና አንፃር ስንተኛ ሄዲንግ ነው የሚለው ስለዚህ እሱ ክፍላት ነው። ክፍል አንድ ክፍል አንድ ነጥብ አንድ አንድ ነጥብ ሁለት አንድ ስር አንድ አንድ ድንግ በዚህ በተመሳሳይ ነገር ነው። ትንንሽ ስራ መሆን ያለበት ነው መሆን ያለበት ቦልድ ነው። እዚህ ላይ አውቶማቲክ ላይ እናደርጋለን። በዛ አውቶማቲክ አጀስት እናደርጋለን። ሌላው እዚህ አካባቢ ተማሪዎች ሁለት ሊጠቀሙ መከራ ነው። ይህኛው እዚህ

ይ አሳሳፍ ከዚህ በኋላ ብዙም በኋላ ግን አለበት ይሄ እራሱን የቻለ ቻፕተር ስለሆነ አዲስ ፔጅ ላይ መጀመሪያ አለበት። ስለዚህ ኮንትሮል ፕላስ ኢንተር እንጭናለን አዲስ ፔጅ ላይ እነዚህ ሁለት ሄድንግ ዋኖች ናቸው ሄዲንግ ዋኖች ናቸው፣ ግን አክቹዋሊ የተያያዥ እንትን ስላላቸው ነው አሁን እንደዚህ የሆነው። እንደዚህ እንዳይሆን እናስታክላለን። ይህ የተያያዘ ነው። እንደዚህ የሚሆነው ሆነ ቦታ ላይ ኮፒ ፔስት ስናደርግ ነው። ይሄኛው ሄዲንግ ከሆነ መሆን ያለበት ይሄ ደግሞ ሄዲንግ ስሪ ነው። እዚሁ ሄዲንጎችን መረዳት ይችላል so እንደምታየት ሰው የዋና ሄዲንግ ቱ ነው። ሙሉ ብቻከርቶ ነዚ ሄዲንጎች ናቸው። ሄዲንግ ሶ ያለውን ነገሮችን እንዳለ ካለ ምናልባት ኢንተር ድጋሚ እንድናደርጋለን። ኢንተር እንጭናለን። እዛው እያለ ኢንተር ካደረጋችሁ፣ ለምሳሌ አብዛኛው ልጅ ተማሪ የምትሳሳተው ምንድን ነው? አብዛኛው ተማሪ የምትሳሳተው እዚህ ጋር እዛው እያለ ኢንተር ያደርጋል ማለት ነው። እዚሁ እያለ ኢንተር ያደርጋል። ተማሪ እንዲካረክ እንዲህ ነው። ስፔስ እንደዛ ሳይሆን መጀመሪያ ወደ ላይ ነው። መጀመሪያ ወደ ላይ ነው። ሲና አስተካክለናለሁ በፈሩ አሁን ኖርማል እየሆነ ነው። ሄዲንግ ሰር ያለው እዚህ ይህን ስፔስ አለ ግልጽ ነው። እናጠፋለን እናጠፋለን

ፈጠራችን አሁን እያመረ ሄደ ነው። ሌሎቹ ኮንሰፕቶች እንዳለ ነው። መካከል ያለባችሁ የፔፐር ኳሊቲ ከዚህ ብቻ አይለካም። የጻፍከው ውሱ የጻፍከው ኮንሰፕት የጻፍከው ሳይንስ ምስል የሚወስነው ፔፐር ኳሊቲ ሙሉ በሙሉ እኛ አሁን የሚያደርገው ትክክል ግን አንዱ ሪኳርመንት ቴክኒካል ሪመሱ ስትራክቸሩ፣ ፎርማቱ ጥሩ በሆነ በተቀረበ አንዱ ክራይቴሪያ ስለሆነ የምናየው ማለት ነው እሱ መስተካከል ያለበት ነው። ዞሮ ዞሮ ዋናው ሳይንስ ነው፣ ግን ሳይንሱ ደግሞ የሳይንሱ ወይም ሳፖርት ስለሚያደርግ ነው። ስለዚህ እንደዚህ ዓይነት ነገሮች እናስተካክላለን። እንግዲህ እናስተካክላለን እንደምናሆን ም እናጠፋለን፣ እናጠፋለን ተመሳሳይ ነገር ስራ ያደል እሺ።

ሶ ይሄ ነው ይመስላል የመጀመሪያው ፓርት። ይህን ጨርሰናል። ወደ ቀጣይ ፓርት ከመሄዳችን በፊት ፕራክቲሱን ጨርሳለን።